ሩሲያና አሜሪካ በዩክሬን ምድር እየተካሄደ ስለሚገኘው ጦርነት እየተነጋገሩ ባሉበት በዚህ ወቅት የባልቲክ ቀጠና ሀገራት ለጦርነት ዝግጅት ላይ ስለመሆናቸው እየተሰማ ነው። ሀገራቱ ከዩክሬን ጋር ፊት ለፊት፣ ከምዕራባውያን በተለይ ደግሞ ከኔቶ ጋር በእጅ አዙር እየተፋለመች ያለችው ሞስኮ ቀጣይ ከኔቶ ጋር ቀጥተኛ ውጊያ ውስጥ ልትገባ ትችላለች የሚል ስጋት አላቸው። ይህ ደግሞ እነሱንም በቀጥታ ወደ ውጊያው ቀጠና ስቦ የሚያስገባ አለፍ ሲልም የውጊያው ድማ የሚያደርጋቸው ነው እና ለዚያ ክፉ ተዘገጃጁ ነው። ከሁለተኛው የዓለም ጦርነት ወዲህ ግዙፍና አስፈሪ ሆኖ የዘለቀው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ጥምረቱ አሁን ላይ መዳከሙ አይቀሬ ይመስላል፣ ይላሉ የዘርፉ ተንታኞች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ጥምረቱን ደጋግመው ሲተቹ መደመጣቸው፣ ሀገራቸው ጥላው ልትወጣን እንደሚችልም መናገራቸው ለዚህ አንዱ ማሳያ ተደርጎ ይወሰዳል። ከሁሉ በላይ ደግሞ ዶናልድ ትራምፕ በባልቲክ ሀገራት ያሉ ወታደሮቻቸውን ለማስወጣት ስለማቀዳቸው ጭምጭምታዎች ሰማታቸው በዚያ ላሉ ሀገራት ትልቅ ስጋት ሆኗል። በጂኦፖለቲካዊ ጉዳዮች ጥልቅ ትንታኔዎችን በመስጠት የሚታወቁት ዶክተር ማሪ ሳንደርስ እንደሚሉት በአውሮፓና ሰሜን አሜሪካ መካከል ለዘመናት የቆየው ድልድይ ባይደረመስም በእጅጉ ተጎድቶ ነው ያለው። እሳቸው እንደሚሉት የአሜሪካው የቀድሞ ፕሬዚደንት ጆ ባይደን በጦርነቱ ጊዜ ወደ ኪየቭ የተጓዙ ሲሆን፣ ትራምፕ በበኩላቸው ወደ ሞስኮ ለመጓዝ ዝግጁ ናቸው። ይፈጽሞ ተቃራኒ ነው። ታዲያ በሩሲያ እና ዩክሬን መካከል ጦርነት መጀመሩን ተከትሎ ስጋት ውስጥ የከረሙት በባልቲክ ባህር ዙሪያ የሚገኙ ሀገራት ቀጣይ ከሞስኮ ጋር ጦርነት መቅጠም አይቀሬ ነው እያሉ ነው። የኤስቶኒያ የውጭ ደህንነት አገልግሎት ከሰሞኑ ይፋ እንዳደረገው ሩሲያ በመጪው ጊዜ ከኔቶ ጋር ለሚደረግ ጦርነት በሚል ጦሯን እያጠናከረች ነው። ዴንማርክ በበኩሏ እንዳለችው ሞስኮ ኔቶ ተዳክሟል ብላ ካሰበች በመጪዎቹ አምስት ዓመታት ውስጥ ሙሉ ጦርነት ለማወጅ ዝግጁ ትሆናለች ሲል ትንበያውን አስቀምጧል። የፍራንስ 24 ዘገባ እንደሚያመላክተው ዴንማርክ፣ ኤስቶኒያ፣ ፊንላንድ፣ አይስላንድ፣ ላቲቪያ ሉታንያ፣ ኖርዌይ ና ስዊድን የሩሲያ ዩክሬን ጦርነት ከተጀመረ አንስቶ ጠንካራ ድጋፋቸውን ለዩክሬን ሲሰጡ ከርመዋል። ሀገራቱ ጦርነቱ ወደ እኛ ሊዞር ይችላል በሚል ስጋትም ይህንን መቀልበስ እንዲያስችላቸው መከላከያቸው ላይ ረብጣ ዶላሮችን አፍስሰዋል። ከባድ ጦርነት ቢነሳ መወሰድ ስላለባቸው እርምጃዎችም የዜጎቻቸውን ግንዛቤ ለማሳደግ ደፋ ቀና ብለዋል። ከሀገራቱ መካከል ዋነኛ የባልቲክ ሀገራት እየተባሉ የሚጠሩት ላቲቪያ፣ ሉታንያ ና እስቶኒያ በቀደመው ጊዜ ከሩሲያ ጋር በሶቪየት ህብረት ጥላ ስር የነበሩ ከሩሲያ ጋርም በምድር የሚዋሰኑበት ድንበር ያላቸው ናቸው። በሶቪየት ህብረት ዘመን ከሩሲያ ጋር ያስተሳሰሯቸው የነበሩ ጉዳዮችን እየሰበሩ የመጡት ሀገራቱ የኤሌክትሪክ ኃይላቸውን ቋት ሳይቀር ከሩሲያ ያላቀው ከአውሮፓ የኃይል ቋት ጋር አገናኝተዋል። አሁን ላይ የአውሮፓ ህብረትም የኔቶ አባልም የሆኑት እነዚህ ሀገራት ስጋት ውስጥ ናቸው። የሉታንያ መንግስት የግዳጅ ወታደራዊ ምልመላን አስተዋውቋል። አገሪቱ ወታደራዊ ኃይሏንም በእጥፍ አሳድጋለች። ለመከላከያ የምትመድበውንም በጀት ከፍ አድርገዋለች። ፊንላንድም ብትሆን በባልቲክ ባህር አካባቢ የምትገኘው ሌላኛዋ ስጋት ውስጥ ያለች ሀገር ናት። ሄልሲንኪ ለረጅም ዓመታት የዘለቀውን ገለልተኛ አቋሟን ሽራ በ2023 የአውሮፓውያኑ ዓመት በይፋ ኔቶን የተቀላቀለች ሲሆን ከሩሲያ ጋርም ረጅም ድንበርን ትጋራለች። የአገሪቱ ኔቶን መቀላቀል ያስቆጣት ሞስኮም ያጠፋ ምላሽ እንደምትሰጥ ዝታለች። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በወቅቱ እንዳሉትም የኔቶ መስፋፋት በሩሲያ ደህንነትና ብሔራዊ ጥቅም ላይ ስጋትን የሚደቅን ነው። በፊንላንድ ያለውን ሁኔታም ሀገራቸው በቅርበት ትከታተላለች። ታዲያ ከዚህ በመነሳት የፊንላንድ ሩሲያ ድንበር ቀጣዩ የግጭት ቀጠና የሆነ ወይ ሲሉ ብዙዎች ይጠይቃሉ። መረጃዎች እንደሚጠቁሙት ሁለቱ ሀገራት በሚጋሩት ከ1300 ኪሎ ሜትር በላይ በሚረዝመው ድንበር አካባቢ ሩሲያ ወታደራዊ ዞታዎቿን እያጠናከረች መጥታለች። ወታደራዊ ተንታኞች እንደሚያስቀምጡትም ለሞስኮ ይሄ ድንበር አካባቢ ስትራቴጂያዊ ነው። የክሬምሊን ሰዎች ይህንን አካባቢ የሩሲያን ሴንት ፒተርስበርግና አካባቢዋን ለመጠበቅ ወሳኝ አድርገውም ይመለከቱታል። በመጪው ጊዜ በሩሲያና በኔቶ መካከል ለሚኖር ጦርነትም ፊንላንድ ቁልፍ ሚናን ትጫወታለች የሚል ግምት አለም። ለዚህ ነው የፊንላንድ ሰዎች ልዩ ወታደራዊ ዝግጅትን እያደረጉ ያሉት። የሆነ ሆኖ የሩሲያ ሰዎች ምንም እንኳ ለኔቶ ሰዎች ጠንካራ ማስጠንቀቂያዎችን ቢሰጡም፣ አውሮፓውያን ላይ ጦርነትን ልታውጁ ነው መባላቸውን አይቀበሉትም። ደጋግመውም የምዕራባውያን ፕሮፓጋንዳ ነው ብሎታል። እነሱ ኔቶ ወደ እኛ የስፋፋ ስጋትም አይደቀንብን እንጂ እንደዚያ ያለ ሐሳብ የለንም ሲሉም ይደመጣሉ።